አያልነት ሀብት፣ የማይነወጥ ግዛት፣ እነዚህ ሁሉ መጨረሻቸው ምንድን ነው? ታሪክ ከምንጊዜውም በላይ ጠንካራ የነበሩ ሕዝቦች እንዴት ባይን ጥቅሻ እንደጠፉ ይነግረናል። የነቢዩ ሁድ ዐለይሂ ሰላምና የአድ ሕዝቦች አሳዛኝ ታሪክ እስከ መጨረሻ አብራችን ቆዩም፣ ቆዩ ዛሬ የምናየው ታሪክ የሺህ ዓመታት ጥንታዊ ታሪክ ነው። የትውልድ ታሪክ፣ የሥልጣን ታሪክ፣ የጥፋት ታሪክ። በረዥምና በተራራማ የረብ ምድር ጥግ ከብዙ ዘመናት በፊት አድ የተባለ ሕዝብ የኖር ነበር። እነዚህ ሰዎች ተራ ሰዎች አልነበሩም። የመሬት ገጽታን የመቀየር ተራራዎችን የመቅረጽ ግዙፍ ከተማዎችን በመገንባት ጥበብ እየተካኑ ነበሩ። ምን ያህል ኃይለኛ እንደነበሩ መገመት ትችላላችሁ። የአድ ሕዝብ በአካላዊ ጥንካሬ በቁመትና በኃይል ከሌሎች ይበልጡ ነበር። ኃይለኛ ጡንቻዎች ረጅም ቁመናም፣ እንደዛሬው የቅርጫት ኳስ ተጫዋቾች አይነት አይደሉም። የበለጠ ግዙፍ። እነሱ በራሳቸው የምተማመኑ የማይበገሩ እንደሆኑ የሚያምኑ ነበሩ። አምላክን ረስቶ የገዛ እጃቸውን ሥራም የራሳቸውን ብርታት ማምለክ ጀመሩ። የጣዖት አምልኮ በሰፊው ተስፋፍቶ ነበር። ትኩረት ሰጥታችሁ ካያችሁ ትልቁ ስህተታቸው ምን እንደነበረ መረዳት ትችላላችሁ። ስልጣናቸውን ሀብታቸውን፣ የሰጣቸውን ጌታ መዘንጋታቸው ለተሰጣቸው ጸጋ ምዝጋና ከማቅረብ ይልቅ በራሳቸው መኩራት ጀመሩ። ይህ ደግሞ ታላቅ ጥፋት እንደሚያመጣ የታሪክ መመሪያ ነው። ግን አላህ ሱብሐነሁ ወተዓላ ፈጽሞ አይተዋቸውም ነበር የዝነቱ አካል የሆነን መልእክተኛ ላከላቸው ነብዩ ሁድ ዓለይሂ ሰላም ከነሱ ወገን ከነሱ ቤተሰብ ውስጥ የመጡ ነበሩ። ለምን ምክንያቱም መልእክቱን በግልጽና በሚያውቁት ቋንቋ እንዲያስተላልፍ ነበር ሁድ ዓለይሂ ሰላም ወደ ህዝባቸው ቀረበና እንዲህ አላቸው እናንተ ሕዝቦቼ ሆይ አላህን ብቻ አምልኩ ከሱ ውጪ ሌላ አምላክ የላችሁም የእሱ መልእክት ግልጽ ነበር፣ ተውሂድ አንድ አምላክን ማምለክ። የአድ ህዝቦች ምላሻቸው ምላሻቸው ምን ነበር? ሳቅ፣ ንቀት። አብደን ነው አሉ ወይስ እብድነ ምን አዲስ አድስ ነገር ልታስተምረን መጣ? እኛ ከአባቶቻችን መንገደን ወርድም። አረማኔነታቸውን የጣዖት አምልኳቸውን መተው አልፈለጉም። ሁድ ዐለይሂ ሰላም ግን ተስፋ አልቆረጠም፣ በተደጋጋሚ ያስጠነቀቃቸውም። እናንተ ህዝቦቼ ሆይ የጌታችሁን ምሕረት ለምኑ፣ ከዛም ወደ እርሱ ተመለሱም! እርሱም ከሰማይ ለናንተ ብዙ ዝናብ ይልካል ወደ ጥንካራችሁም ጥንካሬ ጨምርላችኋል። ወንጀለኞች ሆናችሁ እንዳትሞቱ። ህዝቡ ይከረክር ጀመር። አንተ ሁድ ምንም ግልጽ ማስረጃ አላመጣህልንም በቃልህ ብቻ። እኛም አማልክቶቻችን አንቶም። ጥቤታቸው አይናቸውን አወረ። ማስረጃ የፈለጉት ከአምላክ የተላከውን መልእክተኛ ትተው የራሳቸውን ከንቱ ፍላጎት ለማርካት ነበር። ሁድ ዓለይሂ ሰላም በእርጋታ መለሰ። እኔ እኮ መልእክተኛ ነኝ፣ እናንተንም የሚመክር ነኝ። እናንተ ግን የምታውቁ አይደላችሁ። ለረጅም ዘመናት ሁሉም እሳቸው ሰበኩም፣ አስተማሩ፣ አስጠነቀቁ ግን ያድ ህዝቦችም ባሉ አላህ ሱብሃነሁ ወተዓላ ወዲያውኑ አላጠፋቸውም። መስጠንቀቂያ ሰጣቸው። ድርቅ መጣ። ሰማዩ ደረቀ። ዝናብ ቀራ የለም። እርሻዎች ጠወለጉ፣ ንብረቶቻቸው መሟጠጥ ጀመሩ። ይህ ሁሉ ከአምላክ ዘንድ የመጣ መስጠንቀቂያ ነበር፣ ተመለሱ የሚል ጥሪ። ታዲያ ምላሻቸው ምን ነበር? ተጸጸቱ? ይቅርታ ጠየቁ? በፍጹም። ይልቁንም ይህማ ተፈጥራዊ ክስተት ነው፣ ዝናብ ይጠፋል፣ ተመልሶም ይመጣል አሉ። ራሳቸውን አታለሉ። አንድ ቀን የአድ ህዝቦች ሰማይ ላይ ትልቅ ዳመና አዩ። ደስ አላቸው። ይህ ዝናብ ሊያመጣ የሚችል ዳመና ነው ብለው አሰቡ። ተደሰቱ፣ ተስፋ አደረጉ። ነገር ግን የነቢይ ሁድ ዐለይ ሰላም መልእክት ፍጹም የተለየ ነበር። ሁድ ዐለይ ሰላም እንዲህ አላቸው፣ ይህ እናንተ የቸኮላችሁበት ቅጣት ነው። በዚህ ዳመና ውስጥ ታላቅ አውሎ ንፋስ አለ። ታላቅ ስቃይ ያመጣባቸዋል። አስገራሚ አይደል? የደስታ ምልክት የመሰላቸው የጥፋት ምልክት ሆነባቸው። ይህ ደግሞ በራሳችን ህይወት ውስጥ ስንት ጊዜ ምን ሳሳተው ስተት ነው የምንጠብቀው፣ መልካም ነገር የክፉ መጀመሪያ ሲሆን፣ ንፋሱ መጣ። ተራ ንፋስ አልነበረም። ቁርአን እንዲህ ይገልጸዋል፤ ሰባት ሌሊትና ስምንት ቀን ተከታታይ የሆነ ከባድ ንፋስ። አስቡት፣ ለሰባት ቀንና ለስምንት ምሽቶች ያለመቋረጥ የሚነፍስ ንፋስ። ንፋሱ ቤቶችን እንደ ቅርንጫፍ ነቀላቸው። ሰዎችን እንደደረቀ የቅርንጫፍ አነሳና ወርውራቸው ነበር። ሰውነታቸው ከራስ ቅላቸው ይነቀል ነበር። ያ ሁሉ ጥንካራቸው፣ ያ ሁሉ ቁመናቸው፣ ያ ሁሉ ኃይላቸው የት ገባ? ከንቱ። ከሰባት ቀንና ስምንት ሌሊት በኋላ የአድ ሕዝቦች የነበሩበት ምድር ባዶ ሆኖ ቀራም። ቤቶቻቸው ፈረሱ፣ ግዙፍ ከተሞቻቸው ፍርስራሽ ሆኑ። ያ የነበረው ሀያል ሕዝብ፣ ያ የነበረው ስልጣን፣ ያ የነበረው ሀብት ሁሉም በአንድ አውሎ ንፋስ ጠፉ። ከዚህ ታሪክ ምን እንማራለን? የአድ ህዝቦች ጥንካሬያቸውን አላህን ለማምለክ ከመጠቀም ይልቅ ለትዕቢት ተጠቀሙበት። የሰው ልጅ ጥንካሬው ምንጊዜም ቢሆን ከፈጣሪው ኃይል በታች መሆኑን ዘነጉ። የትኛውም ሥልጣን የትኛውም ሀብት የትኛውም የሰው ልጅ እውቀት ዘላቂ አይደለም። እውነተኛው ስኬት ከአምላክ ጋር ያለን ግንኙነት ውስጥ ነው። የአድ ህዝብ ያንን ዘነጋም። እኛስ? የዛሬው ዘመን ሰውስ? ታዲያ ነብዩ ሁድ ዐለይሂ ሰላም ምን ሆኑ? እሳቸውን እያመኑና የእሳቸውን ጥሪ የተቀበሉ ጥቂት ሰዎች ነበሩ። አላህ Subhanahu Wa Ta'ala እሳቸውንም ሆነ አማኞችን ከጥፋት አዳናቸው። ከንፋሱ፣ ከውድመቱ ሁሉ ጠበቃቸው። ያ ከአምላክ ለታዛዥ ባሪያዎቹ ያለው ቃል ኪዳን ነው። አላህ እንዲህ ይላል፣ በዚያም ንፋስ የካዱትን ብቻ ነው ያጠፋው። እስላም ምን ጊዜም እዝነትን ትሕትናንና የአምላክን አንድነት ያስተምራል። የአድ ሕዝቦች የረሱት ትምህርትም ይህንኑን ነው። ይህ የአድ ሕዝቦች ታሪክ ዛሬም ለእኛ ትልቅ ትምህርት አለው። ስልጣንን እንዴት እንጠቀማለን? ሀብትን፣ ስጤናችንን እነዚህ ሁሉ ከአላህ ዘንድ የተሰጡ ነደራዎች ናቸው። በእነዚህ ነገሮች የምንኮራ ከሆነ የአድ ሕዝቦች ይጣፈንታን ሊገጥመን ይችላል። እንግዲህ ከአድ ሕዝቦች ታሪክ ምን ተማራችሁም? በኮሜንት ላይ ሐሳባችሁን አካፍሉ። ይህን ቪዲዮ ከወደዳችሁት ላይክ አድርጉት፣ ለሌሎችም ሼር አድርጉ። ለተጨማሪ እንደዚህ አይነት አስገራሚ እና አስተማሪ ታሪኮች ቻናላችንን ሰብስክራይብ አድርጉ። የደውል ምልክት ዋንም መንካታተርሱ ቀጣይ ታሪካችን ስለ የትኛው ህዝብ ወይም ነቢይ እንደሆን ትፈልጋላችሁ? ሐሳባችሁን ስጡን። አስታውሱ፣ እውነተኛው ኃይል የፈጣሪ ነው። እርሱ የሰጠንን ጸጋ አመስግነን በቅንነት ስንጠቀምበት ብቻ ነው በእውነት የምንበረታው። ሌላ ጊዜ በሌላ አስተማሪ ታሪክ እስከምንገናኝ ድረስ ዋሰላሙ አለይኩም ወራህመቱላሂ ወበረካቱሁ።